ስደተኛ ወገናችን ቴዲ በገዛ ወገኑ እንደተገደለ እየተነገረ ያለበት ሁኔታ ነው። ሞተ የሚል መረጃ ሲዘዋወር ነበር። አሁን ደግሞ የተለያዩ መረጃዎች ጋር ከሱ ሞት ጋር ተያይዞ እየወጡ ያለበት ሁኔታ ነው። አንድ እና እኔ አልጋ ላይ በነበርኩኝ ጊዜ ባደረጋችሁት ባለቀሳችሁት ለቅሱ ብኝ ተመልሼ ፊት ለፊታችሁ ቆም ያለው ሼካችንንም ሁላችንም ሌት ተቀን ካስታወስንና ዱዓ ካደረግን እነዚያው ቃበዶች ይሏችኋል። ዛሬ ቲክቶኩ ሰው ሲያታልልሽ ፎሎው ሼር እናደርጋለን ሲሉሽ እንዳይሸውዱሽ ተበድለ ተዞልመ

አህለን ወሳህለን ወመርሐበን ሰላም አለይኩም ወረሕመቱላሂ ወበረካቱሁሰላም ድና የተበራ የአላህ ሰላም ዝነዳ ቸለ ከመገደተመለት አነጋገር የተወደደ የተመረጠ እንዲሁም ደግሞ ኢስላማዊ ቪዲዮ እነሱም ቪዲዮች በጋራ እንመለከታለን። እንዲሁም ደሞ ከሰሞኑ ደግሞ እጅግ ሚያሳዝን መረጃ ተሰምቷል ማለት ነው። ስደተኛ ወገናችን ቴዲ በገዛ ወገኑ እንደተገደለ እየተነገረ ከእሱ ጋር ተያይዞ አዲስ መረጃ ወጥቷል። የተለያዩ ቪዲዮዎችን በጋራ እንመለከታለን ኢንሻአላ። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችን ለቀም፣ ላይክ ላይክ ያደርጋችሁ፣ ሀሳብና አስተያየታችሁን እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ያ ጀማ አብሽሩ። እስከ ይህን ቪዲዮ እንመለከት ጠግነናል። በትንሹ ተበድለ ተዞልመ ግራ ቀኝን ዞር ብለ ስንታይ ብቻዬን ሆነ ሊከፋ ይችላል። ወንድሞች ትቶ ሊሆን ይችላል፣ ወላጆችም ትቶ ሊሆን ይችላል።

ጅማ አላህ ከኛ ጋር ነው። እንግዲህ በህይወታችን ብዙ አይነት ችግሮች ይፈጸሙብናል። ብዙ ሰዎች እኛ ለመጉዳት ያስባሉ። ኢቨን ቤተሰቦቻችን፣ ጓደኞቻችን እንዲሁም ደግሞ ወንድሞቻችን ጭምር ማለት ነው የኛ የምንላቸው ሰዎች ይገፉናል። ስለዚህ መጠጊያችን መሸሻችን አላሁ ስብሃነ ተዓላ ከኛ ጎን ነው። ወደ እሱ እንጠጋ፣ ወደ እርሱ እንሸሽ ለማለት ወዳለው ሁላቸውም አብሽሮ አላህ እንግዲህ ችግሮቻችንን በሙሉ ያስወግድልን። አላሁማ አሚን ያረብ ላለሚን ወደ ለኛ ጉዳለፍ ብላ ቪዲዮ ሳይ በጣም ነው ልቤ ያዘነው፣ በጣም ነው የደነገጥኩትም ጭምር ማለት ነው። ኡስታዝ ምን አስለቀሰው እና፣ እኔ አልጋ ላይ በነበርኩኝ ጊዜ ባደረጋችሁት ዱዓ ባለቀሳችሁት ለቅሶ ድኜ ተመልሼ ፊት ለፊታችሁ ቆሜያለሁ። ሼካችንንም ሁላችንም ሌት ተቀን ካስታወስን እና ዱዓ ካደረግን ተመልሶ ወደ ዳዕዋቸው ይገባሉ፣ ወደ ፈትዋቸው ይገባሉ፣ ወደ ቁጥባቸው ይገባሉ። ሁላችሁንም በዱዓ ሀደራ ነው የምለው። ዒባድ አላህ የኩጥባ ርእስ

ምንድን የተፈጠረው ያጀማ የምታውቁት ነገር ካለ እንድትነግሩኝ ኮመንት ላይ ማለት ነው። ትናንት እኔ ባመመኝና አልጋ ላይ በቀረው ሰዓት እናንተ ዱዓ ስታደርጉልኝ ነበረ፣ ስታለቅሱልኝ ነበረ። በእናንተ ዱዓ ደግሞ አላህ ሰምቷችሁ ማለት ነው ይሄው እኔ ድኜ ተመልሻለሁ። አሁን ደግሞ ሼካችን ታመዋል፣ ለነሱ ዱዓ እንድታደርጉል የሚል መልእክት ነው ማለት ነው። እነማን ናቸው የታመሙት? የትኞቹ ሼክ ናቸው የታመሙት? ያጀማ የምታውቁት ነገር ካለ እባካችሁ ኮመንት ላይ አድርጉልኝ። ለማንኛውም ለታመሙት ለሁሉም ለሸ ቻችን ለኡመት አልሙስሊም ለተበዳዮች በሙሉ አላህ ከጎናቸው ነው። አላህ ይቁም። እኛም ደግሞ በዱአችን ልንረሳቸው አይገባም ለማለት እወዳለሁ። ሰዞቻችንን አሊሞቻችንን ሼኮቻችንን አላህ ረጅም ዕድሜና ሀያት አፍያ ጤና ይስጣቸው ለማለት ወዳለሁ። ከሰሞኑ መነጋገሪያ የሆነ ቪዲዮ አለ ማለት ነው። እጅግ የሚያሳዝን መረጃ ነው። በሳውዲ አረቢያ የተፈጠረ ነው። ስደተኛ ወገናችን ቴዲ በገዛ ወገኑ እንደተገደለ እየተነገረ ያለበት ሁኔታ ነው። ሞተ የሚል መረጃ ሲዘዋወር ነበር። አሁን ደግሞ የተለያዩ መረጃዎች ጋር ከእሱ ሞት ጋር ተያይዞ እየወጡ ያለበት ሁኔታ ነው። ጉርሻ ፔጅ ያጋራን መረጃ አለ። ሳውዲ አረቢያ ላይ ስደተኛ ወንድማችን ቴዲ በገዛ ወገኑ ተገድሏል። ነፍስ ይማርላል። በስደት ላይ የሚገኙ ኢትዮጵያን እርስ በእርስ መረዳዳትና መከባበር ሲገባቸው አላስፈላጊ በሆነ መንገድና በውስጥ እንግዲህ ውስጥ በመግባት የሰውን ሕይወት ማጥፋት እጅግ በጣም ያሳዝናላል። ከቅርብ ጊዜ ወዲህ እየተበራከተ የመጣው ይህ አሳዛኝ ሁኔታ ትናንትናም ወንድማሽን ቴዲን ነጥቆናል ይላል። ሳውዲ አረቢያ በራሱ ኢትዮጵያ ወገኑ በመገደል የተነገረለት ወንድማሽን ቴዲ የዚህ አሳዛኝ ክስተት ሰለባ ሆኗል፤ ይላል ማለት ነው። የሳኡዲ ፖሊስ ጉዳዩን እየተከታተለ እንደሆነ የተገለጸ ሲሆን ፍትህ ያገኛል ብለን ተስፋ እናደርጋለን። ይህ ክስተት ሁላችንም ሊያሳስበን ይገባል። በውጭ ሀገር የሚኖሩ ኢትዮጵያን መከባበርና መረዳዳት ወሳኝ በሆነበት በዚህ ወቅት እንዲህ ያሉ ግጭቶች ሊከሰቱ አይገባም። ይላል ማለት ነው። እጅግ እጅግ በጣም የሚያሳዝን መረጃ ነው። እንግዲህ ከሰሞኑ ነው የተነገረ ያለው እንደዚህ አይነት ነገራቶች እርስ በርስ በተለይ በሳውዲ አረቢያ ላይ ህይወታቸውን ለማሸነፍ ቤተሰቦቻቸውን ለመርዳት ከዚህ ሀገር ወደው አይደለም። ማንኛውም ሰው ተቸግሮ ነው ከሀገር የሚወጣው፣ ሞልቶለት አይደለም። ነገር ግን እዛ ብሄርንበት ሰዓት ስራችን በአግባቡ መስራት ሲጠበቅብን እንደዚህ አይነት አላስፈላጊ ድርጊቶች እየተፈጸሙ እርስ በራሳችን እየተጠፋፋን እየተገዳደልን ያለንበት ሁኔታ ነው። ይሄ ደግሞ በዚህ ሰዓት በእንደዚህ አይነት ወቅት ደግሞ እንደዚህ አይነት ሊከሰት አይገባም። ይህ እጅግ የሚያሳዝንና የሚያሳፍር ተግባር ነው። በሳውዲ አረቢያ ላይ እንዲሁም ደግሞ በስደት ሀገር ላይ ስንገናኝ እርስ በርስ ልንደጋገፍና ልንከባበር ልንዋደድ ሲገባ እንደዚህ አይነት ተግባር የምንፈጽም ሰዎች እባካችሁ ልንጠነቀቅ፣ እባካችሁ ነገ ሁላችንም ሞት አለብን። ከእንደዚህ አይነት ድርጊት እንቆጠብ ለማለት እወዳለሁ። ብዙዎችን እንግዲህ ያሳዘነ መረጃ ፍትህ ያገኛል ተብሎ ይጠበቃል። የሳውድ አረቢያ እንግዲህ ፖሊሶች ይህንን ጉዳይ እየተከታተሉት እንደሆነ እየተነገረ ያለበት ሁኔታ ነው። በቅርቡ ደግሞ ፍትህ ይሰፍናል ተብሎም ይጠበቃል ማለት ነው። በዚህ ጉዳይ ላይ ጠለቅ ያለ መረጃ ካወቃችሁ በኮመንት አስፍሩ። ወደ ሌላኛው ቪዲዮ አለፍኩላችሁ። ለቤተሰቦቹ ለወዳጆቹ መጽናናትን እመኛለሁ። ያጀማ ዩቲንያስ እንግዲህ በጣም በጣም ወጣ ያለ ቪዲዮ ሰርታለች። በጣም አነጋጋሪ ነው። ቪዲዮውን በጋራ በትንሹ እንመልከትና፣ ምክንያቱም ረዥም ቪዲዮ ነው። የተወሰነ ሙሉና ሙሌ ከተባለ ካሳንጂስ ሆኖ የማይጠቁም ሰው የለም። እነዛው ቃበዶች አበዶች ይሏችኋል። ግማሹ እያስመሰሉ ነው ኑሮ ከብዷቸው እንጂ ይላል። ግማሹ ደግሞ የለም ከአዲስ አበባ እዚህ ወሊሶ መተው ልጆቻቸውን ዋና እያስዋኙ፣ በመሃል ልጆቻቸውን እዛው ገንዳ ውስጥ ጥለው ፍቅር ሊሰሩ ሲገቡ ሶስቱም ልጆቻቸው ሞተው ጠበቋቸው። በጣም ከዕለት ከዕለት ዩቲናስ በጣም አነጋጋሪ ቪዲዮ ነው ወጣ ያለ። በተለይ በጣም እየባሰ በፊት ላይ የሆነ ፓርት ላይ ትሻል ነበር። አሁን ኢቨን በጣም ወጣ ያለ ቪዲዮ ነው እየሰራች ያለችው። እኔ በጣም እየገረመኝ ነው። ከምን አንጻር ነው ማለት እንደ አንድ ሙስሊም ብዙ ሰዎች ያው እንደ ዩቲዩበሮችም ሌሎችም ጭምር ኢቭን በኡስታዞች ደረጃ ስትማከር ነበር ማለት ነው። ሁሉም ሰው ቪዲዮ ይሰራል በጉዳዩ ላይ ሀሳብ አስተያየት ይሰጣል። ምክንያቱም ከአንድ ሙስሊም እህት የማይጠበቅ ነገር ነው። አንድ ኃላፊነት የሚሰማውና ሙስሊም እህቴ ናት ብሎ የሚያስብ ሰው ደግሞ በጉዳዩ ላይ ካጠፋች ይሄ ነገር አጥፍተሻል ይሄ ነገር ልክ አይደለሽ ብሎ ሀሳብ መስጠት አለበት ብዬ አምናለሁ እንደኔ ሀሳብ ማለት ነው። ነገር ግን እነዛ የብዙ ሰዎች አስተያየቶች ያ ነገር ነው እንዲህ ኢቭን ወጣ ያለ ነገር እንድትሰራ እያደረጋት ኢቭን ከኔ ጀምሮ ማለት ነው ሰራ አባት አላላ የኛ የኛ ቪዲዮ ነው እንዲህ የሌሎች ቪዲዮ ነች። ኡስታዞች የተለያዩ ሀሳብ ሲስጠቱባት ነበር። ያ ያ ነገር ነው እልክ አስገብቷት ነው እንዲህ የማይሆን ነገር እየሰራች ያለችው የሚል እኔም ጥያቄ ፈጥርብኛል። በጣም ያጀበኝ ተግባር ልክ ነው ብዬ አላስብም። ምክንያቱም ታናናሾች አሉ። በተለይ አዲስ ጀማሪ ቲክቶከሮች ምናምን ወላሂ፣ በተለይ ከአስር ሺህ ፎሎወር በላይ ከሆናቸው ብዙ አይነት ተግባር ነው መጀመሪያ በነሽዳ ይመጣሉ፣ በቁርአን ይመጣሉ ምናምን እያደረጉ ኢቨን ሜካፕ አይጠቀሙም፣ ኢቨን ሱሪ አይለብሱም እንደዚህ አይነት እንደዚህ አይነት የሆነ ጥሩ ጥሩ ቪዲዮ ለመስራት ይሞክሩና በኋላ ላይ ሱሪ እየለበሱ ጸጉራቸውን ግማሽ እያሳዩ ምናምን። አሁን ሙሉ ቪዲዮ ተመልክታችኋል። ሙሉ ሂጃቧን አውልቃለች እዚህ ቪዲዮ ላይ ማለት ነው። ተመልከቱ። እንዲሁም ደግሞ ከወንድ ጋር የሰራችው ማለት ነው። ኖርማሊ የተወሰነ ሜካፕ ቢሆን የተወሰነ የተወሰነ ጸጉሯ ይታያል። አስባችሁታል በፊት በፊት ብቻዋን ነበር የምትሰራው እንደዚህ ወጣ ቪዲዮች። አሁን ደግሞ ከወንድ ጋር እየተሻሸች ብዙ ነገር እያደረገች እንጃ ወላ። ምክንያቱም አንድ ሙስሊም የሚባል ሰው ሙስሊም የምትባል ሴት በዚህ መልኩ እንደዚህ ልትዳፈርና እንደዚህ አይነት በጣም በተለይ ብዙ ሰዎች ሊመለከቱት የሚችሉ ነገራቶችን ትሰራለች ብዬ አላስብም። መስራትም የለባትም ምክንያቱም እምነቱ ስለማይፈቅድላት ማለት ነው። እና ብዙ ሰዎች ነው የእሷ ተከታዮች። አሁን እንደዚህ ጀማሪዎች ወደ ቲክቶክ አለም ማምጣት ያሰቡ ሰዎች እንደዚህ አይነት ነገራቶችን ለመስራት ይሞክራሉ ገብቷችኋል እና እኛም ተበላሽተን ሌሎችን እያበላሸን ነው ብዬ ይሰማኛል እንደዚህ አይነት ነገራቶች ማለት ነው እንዲሁም ደግሞ የሌሎች እምነት ተከታዮች ኢቭን ደግሞ ሙስሊሞችን በኮመንት በጣም የሚገርም ስራ ነው። እንደዚህ አይነት ስራ ማንም ሰው ሊሰራው አይችልም። በሲኒማ እስክናያሽ የራስን ስራ ይዘሽ እስከትመተሽ ምናምን እያሉ የሚያበረታቷት በጣም ጎበዝ በርች ትችያለሽ፣ በቃ ብዙ ነገር የሚሏት እንደሚወዷት የሚነግሯት ጠቅላላ ጅማ ሞት አለብን። እነዚህ ሰዎች ዛሬ እንደዚህ የሚሉን ኢቨን ብትቸገሪ እንኳን ያን ያክል ከጎንሽ አይቆም፣ አይደለም እንግዲህ አላህ ፊት ቀርቶ ማለት ነው እና እነዛ ሰዎች ነገ አኪራ ቤታችን አይጠቅሙንም ነው የሚያጀመ። አሁን እንደዚህ ወደ መጥፎ ነገር የሚገፉን ሰዎች ማለት ነው፣ ከመንገዳችን የሚያወጡን ሰዎች ነገ ወንጀሎች ሽንከበር አድርገው ሊጋፈጡልሽ አይችሉም። እና ባካችሁ ሁላችንም አላህ መጨረሻችን ያሳምርልን። እኛም ይሄ ነገር ብዙዎችን ይጠቅማል በሚል ሀሳብ ነው እንጂ ሰልችቶኛል፣ አስጠልቶኛል ወረበልካ አልሰራም ብዬ ነበር። አሁን ደግሞ ሙሉ ሂጃቦን አውልቃለች እቺ ልጅ ሂጃብ አታሳይም ጆሮዋን፣ ኢብን አታሳየም ነበር ጆሮዋን ማሳየት ጀመረች። እንደገና ትናንሽ ፀጉሩን መልቀቅ ጀመረች ኢብን አሁን ሂጃብ እስከ መልቀቅ ድረስ እና ሌሎችም እንደዚህ አይነት ነገራት ውስጥ እንደ ቀላል ሰለም የሚመለከቱት ብዙዎችንም እያጠመም ብዬ አስባለሁ። እና ነጋ ኪራ ቤታችን ይህ ነገር አይጠቅመንም። ሞት አለብን፣ በየትኛው ቅጽበት እንደምንሞት አናውቅም። እንረሳለን ያጀማ፣ ይህ ቪዲዮች ግን መቼም አይረሱም፣ መቼም አይጠፉም። ሞተንም ወንጀል የምንሰራ ከሆነ ያጀማ ሊታሰብበት ይገባል። ወላሂ ሁላችንም ነው ሁላችንም አላህ የሁላችንም ወንጀል ይቅር ይበለን፣ የሁላችንም መጨረሻ ያሳምርልን። ነገር ግን አጥፍታለች፣ ይሄ ነገር ልክ አይደለም ተብሎ መነገርና መሰራት አለባት። እንግዲህ ከተማረች ትማር፣ ካልተማረች አትማር። ግን ኢቨን በዱዓ ግዟት። ያጀማ እኔ ምንም ምለው ነገር የለም። አሁን ዱዓ ልናደርግላት ይገባል። ወላሂ በፊት ብቻዋ ነበር የምታብዱ። አሁን ሌላ እብድ ይዛ መታ ከሱ ጋር እያበደች ነው በዚህ ጉዳይ ላይ እናንተ ምን ትላላችሁ አላህ የሁላችንን መጨረሻ ሰምር ወንጀሎቻችን ይቅር ይበልን ወሰላሙ አሌይኩም ወራህመቱላ ወረካቱና ዱዐ አድርጉላት ዛሬ ቲክቶኩ ሰው ሲያታልልሽ ፎሎው ሼር እናደርጋለን ሲሉሽ እንዳይሸውዱሽ አንቺን ከመስመር እያስወጡሽ ነው አንቺን ለጀሃነም ሰዓት እያንደራደሩሽ ስለዚህ ሚዲያብሽን ጠብቂ ከሚዲያ አራቂ አላህ ዘንድ የምታገኙ እንዳይሻላል